አፍሪካን ያስደመመው ብዙዎች የማያውቁት አነጋጋሪው የኢትዮጵያ አዲስ የጦር ኃይል ቴክኖሎጂ። አለማችን በየጊዜው የደህንነት ስጋቷ እየጨመረ መሄዱ ሀገራት ወታደራዊ አቅማቸውን ማፈርጠም ላይ እንዲበረቱ አድርጓቸዋል። በዚህም የዓለም ሀገራት ወታደራዊ አቅማቸውን ለማሳደግ በየዓመቱ የሚይዙትን በጀት እያሳደጉ ነው። የሀገራት ወታደራዊ እንቅስቃሴን የተመለከቱ መረጃዎችን በማጋራት የሚታወቀው ግሎባል ፋይር ፓወር ባወጣው ዘገባ መሰረት አሜሪካ፣ ቻይና፣ ሩሲያ፣ ህንድና ሳውዲ አረቢያ ከፍተኛ ወታደራዊ በጀት በመያዝ እስከ አምስተኛ ያለውን ደረጃ ይዘዋል። ወደ አህጉራችን አፍሪካ ስንመለስም ከፍተኛ ወታደራዊ በጀት በመያዝ አልጀሪያ 216 ቢሊዮን ዶላር ቀዳሚ ናት። ሞሮኮ፣ ግብፅ እና ናይጄሪያ ይከተላሉ። ጠንካራ ሰራዊት በመገንባት ደግሞ ግብፅ ከአህጉሩ አንደኛ ከዓለም ደግሞ 15ኛ ደረጃ ላይ ተቀምጣለች። ኢትዮጵያ በ2024 በጀት ዓመት 888 ሚሊዮን ዶላር ለመከላከያ ኃይሏ እንደያዘች ይታመናል ያለው ግሎባል ፋየር ፓወር ጦሯ በአፍሪካ አምስተኛ በዓለም ደግሞ 49ኛ ደረጃ ላይ መቀመጡንም ገልጸዋል። ምስራቅ አፍሪካን የመቆጣጠር በምስራቅ አፍሪካ ላይ ፈላጭ ቆራጭ ሆኖ የመቀጠል እሳቤ በሁሉም የቀጠናው ሀገራት ላይ አዞትሮ ይታያል። ታዲያም በዚህ ሁላ ውስጥ ኢትዮጵያ ላይ የሚደረገው ጫናና ውጥረት ሳይዘነጋ ማለት ነው። ነገር ግን አሁን ላይ ኢትዮጵያ መላው አፍሪካን ያስደነገጠ እጅግ ከፍተኛ ወታደራዊ ኃይል ገንብታለች። አሁን ሀገራችን በምስራቅ አፍሪካ ቀጠና ስሟ ሲነሳ ብዙዎች የሚሸበሩላት እንደ አልሸባብ ያሉትን የቀጠናው ስጋት ሆኖ የመጡትን አሸባሪዎች የገቡበት እየገባች የምትቀጣቸው ኢትዮጵያ አሁን ደግሞ የትኛውም ኃይል እንዳይገዛት ጠንካራ ጦር ኃይል ገንብታለች። ተቀናቃኝ ሀገራትን በዚህ ደረጃ ያስደነገጠው ጉድ ያስባለው ጉዳይ ምንድን ነው? የኢትዮጵያ አዲሱ የጦር ኃይል ቴክኖሎጂዎች ምንድን ነው የሚለውን በዝርዝር መረጃው የምንመለከት ይሆናል። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁን ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት መረጃዎች እንዲደርሶት ቻናላችን ሰብስክራይብ፣ ቪዲዮም ላይክ ማድረግ ቤተሰቡን ወዳጁ ያል ወደ ሀገራት ሁሌም የሚጨነቁለት ስለ ጦር መሳሪያ ነው። መሽቶ በነጋ ቁጥር አዳዲስ አውዳሚ የጦር መሳሪያዎች ይፈበረካሉ። ምክንያቱም ሁሌም አይነኬ ለመሆን ብርቱ ክንድ ያስፈልጋል። ለዚህ ደግሞ የጦር መሳሪያ ፋብሪካውን ገንብቶ መገኘት ወሳኝ ነው። ዓለም ላይ ያልተሰሩ የመሳሪያ አይነት የለም። እንደሚታወቀው ኢትዮጵያ በምስራቅ አፍሪካ ፖለቲካ ላይ እጅግ ከፍ ያለ ፖለቲካዊ የበላይነት ለመያዝ ሁሌም ተግታ ትሰራለች። ግን ደግሞ ሁሌም ጠላቶቿ አዲስ የለውጥ መንገድ ስትጀምር ሊያስጎነብሷት ይሞክራሉ። አሁን ግን ሀገራችን ከቁም ቅዠት ባናለች። ሀገራችን ኢትዮጵያ በሁሉም ዘርፍ ማለት ይቻላል ከአፍሪካ የበላይ በመሆን ላይ ትገኛለች። ለምሳሌም ብንመለከት ሀገራችን ከአፍሪካ ግዙፍ ግድብ ገንብታለች። ከዚህ በተጨማሪም ሀገራችን በቱሪዝም ማዕድን፣ ግንባታና ግብርና በመሳሰሉ ዘርፎች ቀዳሚ በመሆን ላይ ትገኛለች። አሁን ደግሞ በመከላከያውም ዘርፍ ሀገራችን ፈጣንና ትልቅ ለውጥ በማሳየት ላይ ትገኛለች። በዚህም ሀገራችን ኢትዮጵያ አሁን የቀጠናውን ጨዋታ ቀያሪ የተባለለት ኢትዮጵያን በከፍታ ላይ የሚሰቅላት በቀጠናውም የሚያንዣብባትን ጠላት የሚጋርድላት ትልቅ ፕሮጀክት አጠናቃለች። ቅርብ ጊዜም እንደሚታወሰው ለሲቪል እና ወታደራዊ አገልግሎት የሚውሉ ሰው አልባ አውሮፕላኖችን የሚያመርተውን የስካይዊን ኤሮኖቲክስ ኢንዱስትሪ ተመርቆ መከፈቱም የሚታወስ ነው። ኢንዱስትሪው ኢትዮጵያ በጸጥታና ደህንነት ዘርፍ በቴክኖሎጂ ራስን ለመቻል የጀመረችው ጥረት አካል ነው። ኢትዮጵያ ድሮን አምርቶ ከመጠቀም ባሻገር ለውጭ ገበያ ማቅረብ የሚያስል አቅም እንደገነባችም ተነግሯል። አሁን ላይም ሀገራችን ድሮን ለውጭ ገበያ ማቅረብ የሚያስል አቅም ገንብታለች። ኢንዱስትሪው ኢትዮጵያ በጸጥታና ደህንነት ዘርፍ በቴክኖሎጂ ራሷን ለመቻል የጀመረችው ጥረት አካል እንደሆነም ተነግሯል። በኢንዱስትሪ የሚመረቱ ድሮኖች ኢትዮጵያ ሉዓላዊነቷን የማስጠበቅ አቅሟን ይበልጥ የሚያሳድግ መሆኑም ተነግሯል። ድሮኖቹ በከፍተኛ መልክዓ ምድር ላይ በብቃት አገልግሎት የሚሰጡና ጸረ ድሮን ጨምሮ የታጠቁ መሆናቸውም ተረጋግጠዋል። ከዚህ በተጨማሪም አርቲፊሻል ኢንተለጀንስ በከፍተኛ ሁኔታ እንደሚጠቀሙም ተነግሮላቸዋል። ድሮኖቹ መረጃ ለመሰብሰብ፣ ለመከላከል አቅም እንዲሁም ደግሞ ለማጥቃት እንደሚሉም የተነገረ ሲሆን ኢንዱስትሪ ድሮኖችን ከኢትዮጵያ ባሻገር ለውጭ ገበያ ማቅረብ የሚያስችል አቅም እንዳለውም ተነግሮለታል። እንደሚታወቀው ከጥቂት ዓመት በፊት በሀገር ውስጥ ድሮንን ስለማምረት ማሰብ የማይታሰብ ነበር። አሁን ግን ኢትዮጵያ ከራሷም አልፎ ለሌሎች በቀጠናው ለሚገኙ ሀገራትም መትረፍ ችላለች። በዚህም እኚህ ድሮኖች ለሀገሪቱ መከታ ከመሆናቸውን ባለፈ ለውጭ ገበያ በማቅረብ ሚሊየን ዶላሮች ገቢ እንዲታፈስ የሚያስችሉ ነው። በዚህ ሶስት አመት ውስጥ በተለየ ትኩረትና ጥንቃቄ የኢትዮጵያ መከላከያ ሰራዊት ስር ሰዶና እንደ አልማዝ ጠንክሮ እንዲቆም ተደርጎ ተገንብተዋል። አሁን ያለው መከላከያ በኢትዮጵያ ታሪክ ውስጥ በጥንካሬው ወደ ላይ ይገኝለትም የሞራል የበላይነት አለው። ከፍተኛ ብቃትና ክህሎት የሚያላብስ ስልጣኔ በጥንቃቄ ተሰጥቷል። መሳሪያን የዘመኑ ቴክኖሎጂ በፈቀደለት ልክ ታጥቋል። ብቁ የጦር አመራሮችና ወታደራዊ ስትራቴጂስቶች እንዲመሩ ተደርጓል። በእያንዳንዷ ሰከንድ በሀገሪቷ ውስጥ ሆነ ከሀገር ውጭ የሚከናወኑ ተግባር የሚቃኝ አስተማማኝ የሆነ ሲስተምም ተዘርግቶለታል። ከሌሎች ሀገራት ሰራዊት ጋራም ጠንካራ የሆነ ትስስር አለው። ከሁሉም በላይ ደግሞ በምንም ሊበጠስ የማይችል የሀረክ ፍቅር ስሜትና አንድነት አለው። በአጠቃላይ ሊጠቀሱ በማይችሉ በብዙ ምክንያቶች በኢትዮጵያ ታሪክ በጥንካሬ ወደላይ ላይ ይገኝለትን ብንል ማጋነን አይሆንም። ኢትዮጵያ የጦርና የስለላ ድሮን ከማምረትም ባለፈ በሀገር ውስጥ ተተኳሽ ማምረት መጀመሯም የሚታወቅ ሲሆን ከማምረትም አልፎ ወደ ውጭ የመላክ አቅምም አሳድጋለች። ከዚህም ቀደም በሀገር ውስጥ ተተኳሽ ጥይቶችን የማምረት ሙከራዎች ቢኖሩም እስከ ዛሬ ሶስት ዓመት በፊት ድረስ ግን ከውጭ በሚገቡ ምርቶች ላይ ጥገኛ መሆናችን ይታወቃል። አሁን ግን ኢትዮጵያ በሀገር ውስጥ ተተኳሽ ከማምረትም አልፎ ወደ ውጭ መላክ አቅም ገንብታለች። ይህ በጣም አጭር በሚባል ጊዜ ውስጥ የተገነባው ፋብሪካ በቴክኖሎጂ ተደራጅቶ በጥራትና በብዛት ጥይት በማምረት ላይ ይገኛል። እንደሚታወቀው በምስራቅ አፍሪካ ላይ ያለውን የበላይነት ለማስጠበቅ በዋነኝነት የሀገራቱ የኢኮኖሚ፣ ወታደራዊ፣ የህዝብ ብዛትና ያላቸው የቆዳ ስፋት ወሳኝ ሚና ይጫወታል። ታዲያም በዚህ ውስጥ ትልቁና በዋነኝነት የሚነሳ ጉዳይ የወታደራዊ አቅም ግንባታ አንዱ ነው። በዚህ ሂደት ውስጥ ደግሞ ሀገራቱ ምን ያክል ዘመናዊ መሳሪያዎች አላቸው የሚለውም በቀዳሚነት የሚነሳ ጉዳይ ነው። ታዲያም አሁን ላይ ኢትዮጵያ ከቅርብ ጊዜ ወዲህ ወታደራዊ አቅሟን ከማሳደግም አልፋ የራሷን ዘመናዊ መሳሪያ ማምረቻ መክፈቷም ተነግሮላታል። ይህ ደግሞ ከዚህም በፊት ጥይቶችን ለመግዛት ታወጣ የነበረውን ሚሊዮን ዶላሮችን የሚያስቀርና እዚሁ በሀገር ውስጥ በገፍ ማመት የሚያስላት ግዙ ፋብሪካ ነው። እንደሚታወቀው ኢትዮጵያ በተለያዩ ጠላቶች የተከበበች ሀገር ሆናለች። የኢፌድሪ መከላከያ ሚኒስቴር የበርካታ የአቅም ግንባታ ተቋም ባለቤት ነው። እነዚህ የአቅም ግንባታ ተቋማት የመከላከያ ሰራዊታችንን የዘመናዊ መሰረታዊ ግንባታ ራይን ከማሳካት ባሻገር ሀገራዊ ፋይዳቸው የላቀ ነው። ከነዚህ የአቅም ግንባታ ተቋማት መካከል የመከላከያ ዩኒቨርሲቲ አንዱ ነው። በዩኒቨርሲቲው ስር ከሚገኙት የትምህርት ተቋማት መካከል የመከላከያ ኢንጂነሪንግ ኮሌጅ ተጠቃሽ ነው። በርካታ ወታደሮችን በማፍራት የተቋማችን የጥንካሬ ምንጭ መሆን የቻለ ትልቅ ተቋም ነው። ኮሌጁ ራዕዩን ለማሳካት ከሚያደርገው ጥረት ጎን ለጎን ለምስራቅ አፍሪካ ጎረቤቶቻችን ወታደራዊ ተቋማትም የትምህርት እድሉ ተጠቃሚ እንዲሆኑ በማስቻል የሀገራቱ መ ኛ መመኪያ ከሆነም ሰነባብቷል። የኢትዮጵያን ብሔራዊ ጥቅምና ደህንነት ለማስከበር ሁለንትናዊ ብሔራዊ አቅም መገንባት የግድ ይላል። ሁለንተናዊ ብሔራዊ አቅም የወታደራዊ፣ የኢኮኖሚ፣ የዲፕሎማሲ፣ የመሰረተ ልማትና የኢንፎርሜሽን አቅሞችን የሚያጠቃልል ነው። ሀገራት በመሳሪያ የበላይነት ራሳቸውን ከፍ ለማድረግ የሚጥሩ ጥረት ወሳኝ መሆኑ ይታወቃል። ለዚህም ነው እንደ ግብፅ ያሉ የኢትዮጵያ ታሪካዊ ጠላቶችም ዘመናዊ መሳሪያዎች መታጠቅ ላይ ትኩረት አድርገው የሚሰሩት። ግብጽ ከጎረቤት ሀገራት ጋር በሰላምና በብልጽግና ላይ የተመሰረተ ግንኙነት ማድረግ ትችል ነበር። ሆኖም ግን በአስደናቂ ሁኔታና በፍጥነት ለወታደራዊ መሳሪያ ግዢና ለወታደራዊ ስልጠና ከፍተኛ በጀት በመደብ እንቅስቃሴዋን አጠናክራ ቀጥላለች። በፕሬዚዳንት አልሲሲ የምትታገዘው ግብጽ በዓለም ላይ ካሉት ሀገራት ሁሉ አዲስ ዘመናዊ መሳሪያዎችን በመግዛትና በማስገባት ሶስተኛ ሀገር ለመባልም በቅታለች። ለምንድነው ግብጽ ከፍተኛ ማለናዊ በመመደብ ወታደራዊ ጡንቻዋን የምታፈርጥመው? ከየትኛዎቹ ሀገራት ጋር ነው ጦርነት ለመግባት ያሰበችው? የትኞቹ ሀገራት ናቸው ስጋት የሆኑባቸው የሚሉ በርካታዎች ጥያቄዎችን ያነሳሉ። መልሱ ግን ግልጽ ነው። ምክንያቱም ደግሞ ግብጽ ጸብ የምትወድ ሀገር በመሆኗ ነው። ታዲያም እንዲህ አይነት ፀባጫሪና ታሪካዊ ባላንጣ ያላት ኢትዮጵያ እራሷን በብዙ መልኩ እያሳደገች ዛሬ ላይ ጠንካራ ጦር ኃይል ገንብታለች። እንደሚታወቀው ኢትዮጵያ በቀጠናው ካለባት ስጋት አንጻር ዊንግሎንግ ሁለት ድሮን ባለቤት መሆኗም ይታወቃል። መከላከያ ሰራዊታችን በዘመናዊ የጦር መሳሪያዎች የመደራጀቱን ሂደት ቀጥሎ ከቱርክ ሰራሹ ባይራክተር ቲቪ ሁለት ብዙ ጥፍ የሚልቀውን የቻይናውን ዊንግ ሎንግ ድሮን መታጠቁ በርካታ ጠላቶቿንም አንቀጥቅጠዋል። ቻይና ሰራሽ ዊንግ ሎንግ ሁለት ድሮን በአማካኝ ከ10 ሺ እስከ 30 ሺህ ጫማ ከፍታ መካከል ለተከታታይ ከ4 ሰዓት እስከ 48 ሰዓት የሚበር ሰው አልባ አውሮፕላን ነው። ከዚህ በተጨማሪ ሀገራችን ኢትዮጵያ የበርካታ እጅግ ዘመናዊ ዘመናዊና አደገኛ የጦር መሳሪያ ባለቤት መሆኗም ሀቅ ነው። በዛሬው ዝግጅታችን ባደረስናችሁ መረጃ እንደተደስታችሁበት እና ስለዚህ አፍሪካን ያስደምመው ብዙዎች የማያውቁት አነጋጋሪው የኢትዮጵያ አዲስ የጦር ኃይል ቴክኖሎጂዎች በቂ መረጃ እንደወሰዳችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰብናቸው መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኑን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩም።